ሰላም ሰላም እንዴት ናችሁ? ውድ የካሁ አካዳሚ ቻላን ቤተሰቦች ዛሬ ደግሞ በእንግሊዝኛ የሰው ስሞችን መጣፍ መለማመድ በሚል በባለፈው በቀጠለው ርዕስ መሰረት ይዤላችሁ መጥቻለሁ። ከአሁን በፊት የተለያዩ ቪዲዮዎችን ሰርችላችሁ ነበር የሰው ስሞችን በእንግሊዝኛ መጣፍ እንዴት እንደምንችል። ዛሬም በኢ የሚጀምሩ የሰው ስሞችን ይዤላችሁ መጥቻለሁ። ይህ የካሁ አካዳሚ ቻላን የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ፣ እንግሊዝኛ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉን። ቪዲዮ ማይስ ጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮችን እንሂድ። ተከታተሉን። እሺ ይህ በእንግሊዝኛ የጣፏቸው ነው። ቀጥሎ ደግሞ ለማረጋገጫ እንዲሆናችሁ ብዬ ከዚህ በአማርኛው ጽፌላችኋለሁ። ይሄ አማርኛ እንግሊዘኛው ሲሆን፣ ከዚህ በአማርኛው ተጽፏል። እንግሊዘኛ አማርኛ፣ እንግሊዘኛ አማርኛ ነው። በጎን በጎን የጻፍኩት እንዳያስቸግራችሁ ለጀማሪዎች ማለት ነው። እሺ፣ እንጀምር እስኪ። እሺ፣ ይሄ ኢሳያስ ይላል ማለት ነው። እሺ፣ ኢሳያስ ስንጥፍ ለምሳሌ፣ ኢሳያስ የሚባል ሰው ካለ ኢሳይያስ ስንጥፍ በዚህ መልኩ ነው። ኢ ኢ ለ አ አ የሶስተኛው ፊደል ኢ ነው የምንጠቀማት። ስለዚህ ኢሳይያስ ስንጥፍ በዚህ መልኩ እንጥፈዋለን። አማርኛው ይሄው ኢሳይያስ። እሺ ኢሳይያስ፣ በዚህ መልኩ ከጣፍነ ቀጥለን ደግሞ እሺ፣ ኤልያስ ነው። ይህ ደግሞ ኤልያስ። እሺ ኤልያስ ኤልያስን በዚህ መልኩ እንጥፋዋለን። ኤልያስ እሺ፣ ኤልያስ በዚህ መልኩ ከጣፍን፣ ቀጥልን ደግሞ እሺ እ ያ ሱ እሺ፣ እያሱ እያሱ። እያሱን ደግሞ በዚህ መልክ ይጣፋል ማለት ነው። እሺ እያሱ። እሺ አማርኛውም ከዚህ ላይ እያሱ ይላል። እያሱ። እሺ ቀጥለን ደግሞ እየሩስ እየሩስ እሺ እየሩስን በዚህ መልኩ እንጥፋታ አለን። እየሩስ እሺ እየሩስ። ቀጥለን ደግሞ እመ ቤት እመ ቤት እመ ቤት እሺ እመ ቤት ይላል። አማርኛውም ከዚህ እመ ቤት እመ ቤት እሺ ቀጥለን ደግሞ እዚህ ጋር ደግሞ ኢብሳ ኢብሳ ኢብሳ አናባቢ አንድ ብቻ ነው ያለው ኤ ብቻ ለአራተኛ ፊደል ኢም የለውም። ብም ስድስተኛ ፊደል ስለሆነ አይኖረውም። በአንድ ላይ ኢብሳ ይሆናል። ማን ነው እሺ ከዛ በመቀጠል ደግሞ እሺ እሺ ኢብሳም በዚህ መልኩ ካየን ቀጥለን ደግሞ ኤ እሺ ኤ ፍ ሬ ም እሺ ኤፍሬምን ደግሞ በዚህ መልኩ ነው የምንጽፈው። ኤፍሬም ፍሬም ኤፍ ሬ ም እሺ ሬ ብቻ ናት አናባቢ ያላት፣ አምስተኛ ፊደል ለአምስተኛ ፊደል አናባቢ ኢ ትገባለች ማለት ነው። ሌላው ደግሞ ኤፍ ኤፍሬም ኤም የለውም እንደገና ፍም ስድስተኛ ፊደል ስለሆኑ የለውም ምም ስድስተኛ ነው አይኖረውም ስለዚህ ኤፍሬምን በዚህ መልኩ እንጥፈዋለን ማለት ነው ኤፍሬም እሺ ኤፍሬምን በዚህ መልኩ ከጣፍነ ቀጥልን ደግሞ እሺ ኤፍራታ እሺ ራና ታ አራተኛ ፊደል ስለሆኑ እሺ ኤ ኤን አናባቢ ወሰዱ ማለት ነው ኤፍራታ ኤፍራታን በዚህ መልኩ እንጥፋለን ማለት ነው ኤፍራታ እሺ አማርኛው ከዚህ ላይ ኤፍራታ ይላል። እሺ ኤፍራታ በዚህ መልኩ ከጣፍ ቀጥለን ደግሞ እሺ እ እንግዳው ይህ ደግሞ እንግዳው ነው። እን ግዳው እንግዳው እሺ እዛ አማርኛው በዚህ ላይ እንግዳው ይላል። አናባቢ ያለው ለደ ብቻ ነው። ደ የመጀመሪያ ፊደል ስለሆነ የመጀመሪያ ፊደል ደግሞ አናባቢ ኢን ይወስዳሉ ብለናል። እን ግ ደ ው ንም ግም እዚህ ለምሳሌ ስናይ እም ንም ግም እሺ ውም ስድስተኛ ፊደል ናቸው። ደ ብቻ ነው የመጀመሪያው ኢን አናባቢ ይወስዳል ሌሎች አይወስዱም። አሁን ስድስተኛ ፊደል ስለሆነ ነው። እንግዳው የሚል ስም ስንጥፍ በዚህ መልኩ እንጥፋለን ማለት ነው። እሺ እንግዳው ብለን ጣፍንም። አሁን እሺ በመቀጠል ደግሞ እሺ እንዳልህ እንዳልክ ይህ ደግሞ እንዳልክ ይላል ማለት ነው። እሺ እሺ እንዳልክም በዚህ መልኩ ቀጣፍን። እሺ እንዳልክ እን እንዳ ል ሽ እሺ። ከዚህ ላይ የመጀመሪያ ፊደል ማለት አራተኛ ፊደል የሆነው አ ዳ ብቻ ነው፣ ሌሎች ስድስተኛ ፊደል ናቸው። አናባቢ አይወስዱም ማለት ነው። ለምሳሌ እዚህ ዳ ብቻ ናት አናባቢ ያላት ዲኤ ማለት ነው። ዲኤ እንደ ዳ የምናንባት። ለአራተኛ ፊደል ደግሞ አናባቢ ማን ብለናል? ኤ ብለናል። ሌሎች ስድስተኛ ፊደል ናቸው። እም፣ ንም፣ ልም፣ ሽም ስድስተኛ ፊደል ናቸው። ስለዚህ ምን አይወስዱም? አናባቢ አይወስዱም። እን ዳ ል ሽ አያችሁ? ዳ ብቻ ናት አናባቢ የወሰደችው፣ ሌሎች ተነባቢዎች ብቻ ነው የሄዱት። ስለዚህ እንዳልክን ስንጥፍ በዚህ መልኩ እንጥፈዋለን። ማን ነው እሺ። ቀጥለን ደግሞ እሺ፣ እሱ ባለው እሱ ባለው ስንጥፍ በዚህ መልኩ እንጥፋለን። እሱ ባለው፣ እነዚህ ከእና ከው በስተቀር ሁሎችም አናባቢ ወስደዋል። ለምሳሌ እሱ ሱ ዩን ወስዳለች አናባቢ ምክንያቱም ሁለተኛ ፊደሎች አናባቢ የሚጠቀሙት ዩን ነው ብለናል። እሺ በመከተል ደግሞ እሱ ባ ደግሞ አራተኛ ፊደል ቢኤ ነው የሚነበበው ምክንያቱም አራተኛ ፊደሎች ኤን ነው የሚወስዱ ብለናል። እሺ ለደግሞ የመጀመሪያ ፊደል ስለሆነ ኢን ወስደዋል። በአንድ ላይ እሱ ባለው ስንጥፈው በዚህ መልኩ እንጥፋለን ማለት ነው። እሱ ባለው እሱ ባለው ለሚባል ሰው ስሙ እሱ ባለው ተብሎ ለሚጠራ እሱ ባለው ብለን በዚህ እንጥፈዋለን እሱ ባለው እሺ። ቀጥልን ደግሞ ይህ ደግሞ እውነቱ ይላል። እውነቱ እውነቱን ስንጥፈው በዚህ መልኩ እንጥፈዋለን። እው ነቱ ከዚህ ሁሎችም አናባቢ ያላቸው ከኢ በስተቀር እ ስድስተኛ ፊደል ስለሆነ አይኖረውም። ውም ሁለተኛ ፊደልናት ዩን ወስዳለች። ነም የመጀመሪያ ፊደል ስለሆነ ኢን ወስዷል። ቱ ደግሞ ሁለተኛ ፊደል ስለሆነች እዩን ወስዳለች ማለት ነው። ባንዲ ስናነበው እውነቱ የሚል ስም እናገኛለን ማለት። እውነቱ እውነትን በዚህ መልኩ እንጥፈዋለን። እሺ እውነቱ እሺ፣ ቀጥለን ደግሞ እሺ፣ ይህ ደግሞ እንንድሪያስ እንድሪያስ የሚል ስም እናገኛለን። እንድሪያስ እንድሪያስን በዚህ መልክ እንጥፈዋለን። እን ድ ሪ ያስ እሺ። ከዚህ ጋር ሪና እንንድሪ እንድሪያስ ሪ እና ያ ብቻ ናቸው አናባቢ ወሰዱ። ሪ ሶስተኛ ፊደል ስለሆነች አይን ወስዳለች። ያ ደግሞ አራተኛ ስለሆነ ኤን ወስዷል ማለት ነው። እሺ እንድሪያስም በዚህ መልኩን ጥፋዋል። ሌሎች ስድስተኛ ፊደል ናቸው። እን ድ ሪ ያስ እሺ። በአማርኛውም እዚህ ጥፍላቸዋለሁ። እንድሪያስ እንድሪያስ የሚባል ሰው በዚህ ነው የምንጥፈው ስሙን። እሺ ቀጥለን ደግሞ ይህ ኤልዳ እሺ ኤልዳን በዚህ መልኩ ነው እንጥፋት። ኤል ዳ እሺ። ሁለቶች አናባቢ አይወስድም። ዳ ብቻ የምትወስደው ዳ አራተኛ ፊደል ስለሆነች ሆነች ኤን ወስዳለች። ኤም የአራተኛ አምስተኛ ፊደል አይወስድም አናባቢ የለውም። ኢ ብቻ ነው የሚሆነው። ኤል ዳ እሺ። ኤልዳን በዚህ መልኩ እንጥፋት አለን ማለት ነው። እሺ ኤልዳን ካየን የመጨረሻ ደግሞ እሺ እናት ነሽ እናት ነሽ የሚል ስም በዚህ ጥፋት አለን። እናት ነሽ እሺ እናት ነሽ እናት ነሽን ለምሳሌ እናት ነሽ ከዚህ ናና ነ ብቻ ነው አናባቢ የወሰዱት። ምክንያቱም ና አራተኛ ፊደል ናት። ኤን ትወስዳለች። ነም የመጀመሪያ ፊደል ስለሆነች ኢን ትወስዳለች ማለት ነው። ስለዚህ እናት ነሽ ሽና ት አናባቢ አይወስድም፣ ምክንያቱም ስድስተኛ ፊደል ናቸው። እዚህ እም ስድስተኛ ፊደል ነው፣ ትም ስድስት ናት፣ ሽም ስድስተኛ ፊደል ናት። ስለዚህ ሌሎች አናባቢ ሁለቶች ብቻ ነው አናባቢ የሚወስዱት፣ ሌሎች ሶስቶች አይወስዱም ማለት ነው። እሺ በአንድ እናት ነሽ ብለን እናነባለን ማለት ነው። ይሄ እናት ነሽ። እሺ ይህን በዚህ ካየን የዛሬ ቪዲዮችን መጨረሻችን ከዚህ ጋር ይሆናል ማለት ነው። ውድ የቻናል ቤተሰቦች የዛሬ ቪዲዮችን ይህን ይመስል ነበር። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማረ እንገኛለን። መማር የምትፈልጉ ካላችሁ ደውሉ። የዛሬ ቪዲዮችን ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ሰላሙ